ወይ ጉድ፣ ዘንድሮ እኔ ዘንድሮ ጉድ እኔ እንጃ። ወደዚያ ውሃ ቅዳሆ መልሶ ነው እኮ የእነ ፀናትና ኪራ ቤቴ ፍቅር ማለት ነው። ግን ማለቴ መጨረሻው በጣም በጣም ያጓጓል። አሁን ደግሞ እያጓጓ ነው። አሁን ፀናት ከተገናኘው ስናል፣ አሁን ደግሞ ቤቴ መታበጣበጠቻቸው። አሁን ወደዚህ ወደዚች ሆነ ስንል ደሞ ወደዚች ይመለሳል። ምን ድንቆር ነው ግን እንግዲህ የጽናት ፎቶ የተባለው እንግዲህ ፍለሽ የቤቲ ታጥቧል ማለት ነው ከሽፏል እንግዲህ የቤቲ ሴራ እንግዲህ ሰራተኛይቱ አንድነት ኪሷ እንዳደረገችው ቤቲ ፍለሹን አንድነት አጥበዋለች ማለት ነው ሁለተኛ እንግዲህ እንዲህ ያለ ስራ ባትሰራ የአሁኑ ሴራዋ ከሽፏል ማለት ነው እንግዲህ አንድነትም ይህ ፍለሽ ከጠፋ ፍቅሬ ልታደግበት የሆነው ፍለሽ ከጠፋ እንግዲህ ህይወትሽን ነው ማጠፋ፣ ያሻለቅሽም እያለኝ በልጇም የራሷን ታስፈራራታለች። አንድነትን በጣም ስቃይ ውስጥ ነው ያለችው። ወይኔ ከቤቲ ጋር ሲያገናኝሽ አልታደርሽም አለን ነው ሁለተኛ፣ ለማድረግ እንግዲህ ሌላ ነው የከበደኝ እያለች ነው። ግን ቤቲ ሁለተኛ ወይ ታደርጊያለሽ ይህን ነገር ወይም ደግሞ አልለቀሽም እያለቻት ነው ማለት ነው። አንድነትም ደግሞ ለኪራ ልናገር ወይስ እያለች በጣም ተጨንቃለች ማለት ነው። እንግዲህ ጽናትም ወደ ቤቷ ተመልሳለች፣ ወደ ስራዋ ማለት ነው። ምክንያቱም ያው የሆነ ነገር እንደሆነ እንዳስፈራራችሁ በሆነ ነገር ኪራን ገብቷታ ጽናት እና ፍቅሬንማ ጽናትን አላስወስድም ተመልሽ እታደጋለሁ ቤቴን። እንግዲህ ፊት ለፊት ገጥም ይጋፈጣታለሁ ብላ ተመልሳ መታለች ማለት ነው። እንግዲህ ውጪ እያላት ያላት ነበር፣ አልወጣም ያላት ነበር፣ ያለችው ነበር። እንግዲህ እናቱ ጋር ደውሉና የሰራችሁኝ ንገሪያት፣ እኔም ተናግሬ እወጣለሁ ከዛ በኋላ እያለች እነሱ ደግሞ እናቱ ጋር መደወል አይችልም፣ ምክንያቱም ጥፋት ስላለ ማለት ነው። ብቻ እንግዲህ ተመልሳ መጥታለች ማለት ነው፣ ወደ ቤቷ ፀናት ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱህ። ወድሜ የተከበራችሁ ሰዎች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላሂ ረቢልአለሚን። በየለችሁበት አላህ ይጠብቃችሁ። እንግዲህ የፀናትና የኪራ ነገር በጣም እያጓጓን ነው። አሁን ሀቂቀን በጣም ተገናኙ ብለን ነበር። ቤቴ ከህይወታቸው ወጣች ብለን ነበር። ቤቴ ደግሞ ተመልሰው እያበጣበጠቻቸው ነው። እንግዲህ ደግሞ ከሽፎባታል። ያሁኑ ሴራ ከሽፎባታል። ጽናት እንግዲህ እንደ ደግነቷ መልካም ጓደኞች አሏት፣ መልካም ጎረቤትም አሏት ማለት ነው። ደስ የምለው ነገር ጽናት ተጎኗ ያሉ ሰዎች ሁሉ መልካም ናቸው። ያው እሷ መልካም ስለሆነ እኛ መልካም ከሆነ መልካም አያጣንም ማለት ነውና። የሚያጠናክሯት የሚመክሯት የሚያግዟት ጓደኞችና ጎረቤት አሏት ማለት ነው። ጽናት እንግዲህ አሸንፋለኝ ላለሁኝ ከጎን ያለው ጥሩ ሰዎች ስለሆኑ እንግዲህ ጽናትም የምታለይ ቤትም አለች። ኬራ እንግዲህ ወደ ውጭ ወጥቶ ሀን የምትባለው ጎረቤታቸው እያገኘች ነበር ነው እንግዲህ እዛ ቦታ ላይ መታ ሳም ስታደርገው ምንድን ነች ስትላት፣ እኔ ጮኛ ነኝ ኬራ ጮኛ ነኝ፣ ለሁሉም ጮኛ ጮኛ ጮኛ ትላለች። ጮኛ ጮኛ ነኝ እያለች ነበር ማለት ነው። ከዚያ በኋላ እንግዲህ ምንድን ነው የጓደኛው ጮኛ ማለት ነው ያቸው ነበር። ሀና እኔ የሱ ጮኛ ነኝ እያለቻት ነበር ቤቴ ማለት ነው። ከዛ ሀና ምንድን ነው የምትለው ስትለው ኬራ አይ እንዴት ሙሻል ሄጅ ምና ምን እረፍት ሲላት ሄደች ማለት ነው። ከዛ በኋላ ባልት ቤት ጋር ደግሞ እንትና አቤት ሄደው እንግዲህ ምሩና ደግሞ ጽናት ነበሩ እነሱ ጋር ስታወራ ከራ መታ ከራ እና ጽናት እንግዲህ አንድ ላይ ቁጭ ብሎ ስታያቸው ቤቴ መጣች። ቤቴ መታ ደግሞ እንግዲህ ነገር አንቀሰቀሰ። ከዛ በኋላ ይሃናን ባል እንግዲህ ትንሽ ነገራት። ማነስ የትንሽ ቀጽቀጽ ስትል ነው እንደዚህ ነገር ልኝ እስቲ ቀዝቀዝ ሰተል ነው ቀዝቀዝ ቢያለት፣ ከዚህ በኋላ እንግዲህ ያው ስለ በጸባ ነው ስለነሱ ወጤ አቋፋን ሲወጣ ጥላ ወጣች ማለት ነው። እንግዲህ ምንድነው ጽናትና ምሩ እየተመካከሩ ነው እየተመካከሩ ነው። ምነት እዛ ቤት ሆነው እንግዲህ ያለው ነገር እየተከታተሉ ማለት ነው። እንዲሁም ደግሞ የጽናት ጓደኛ ደግሞ ከሄደው የቤትን እንትን ከላስ ገብተው ልብሷን እየፈተሿት ነበር ያገኙን ነገር ግን የላቸውም ለጊዜው ማለት ነው አንድነት በጣም ተጨንቃ ለኪራ ነግረው ኪራ ደግሞ እያለቀሰች እስቲን ታናገሪ ሆንሹ ነገር እያለች እያፈጠ እያፈጠጠች እንት ነበር ፀናት ግን ደረሰባቸው ተደረሰባችሁ ኪራ ማለት ነው ከዚያ በኋላ እሷ ብር አለች እሷ እኔ ወቅቴ የጭንቅ ነገር እኮ አስቸጋሪ ነው ሁለት ሁለት ቃላት ተናገሩ አንድነቴ ላይ ይከራረለ ከዛ በኋላ እንግዲህ ተታቸው ሄደች ምንም ቢሆን ምንም ተሳስተሽ ራስ ላይ ለጽናት እንደተናገር እያላሉ ነበር እንዲሁም ደግሞ ሜኪንግ ጎረቤቱ እየመከሩ ነበር ማለት ነው ማለት እንዴት ነው ከጽናት ጋር ያለው ነገር ለምንድን እንደዚህ የምታረጋት ይምበደላ እያለው ነበር አይ እኔ ጋ ሆና እሷ ትጎዳለች ከኔ ትራቅ እያለው ነበርና እንግዲህ ዝም ብሎ ሰው ያለ ምክንያት አይራቅም። ዝም ብለህ እኮ አልፈለግሽም ስትላ ብዙ ጥያቄ ይመጣባታል። ያን ጥያቄ ደግሞ ተመልሰት ምን ብለህ ትመስላታለህ? እያለው ነበርና፣ ግን እኔ ጋር ብትሆን በጣም እንደምትጎዳ እየነገረው ነበር እሱ ጋር ከራጋ። ምክንያቱም ያው እንትን ያለበትን ነገር ስላልተናገረ ማለት ነው። ይሄን ምክንያት ያወቀ የለም ብቻ ነው ያወቀው ለሰው ስላልተናገረ ከዚያ በኋላ እንግዲህ እንዱ ሸዋውዶ በማንኛው ከራ አንተ ማወቅ ያለብት ነገር አንተ ፀናት ናት ፀናት ደሞ አንተ ናታ መኖር እንደማትችል ነው። ፀናት ናት ራቃት ብሎ መከረው። እንግዲህ ምንድነው ያደረጉት? ከዚያ በኋላ ምሩና ደግሞ እንትና ፀናት ተመካክረው እንግዲህ ይሄን ነገር ያወጣና ሊያወጣን ዘልቀና ዘልቀን ብሎ እየተመካከሩ ነበር። በአንድ ከሆነ ይዘልቃሉ። አንንም ታጠገቧ እንግዲህ እንደምትወን ቃል ገብታላት አለኝ፣ ለጽንዬ ማለት ነው። እንግዲህ ጽንዬ ደግሞ ክላሷ አንድነት ክላስ መታወቂያውን ስታገኝ አንድነትን ስሟ ሌላ ነው። ያንን ደግሞ ለጓደኛው እየነገረችን ነበር። ይችን ነገር ይዤ አጣራለሁ እያልሽ ነበር። እንግዲህ አሁን በጣም ጠንካራ እየሆነች ነው፣ እንትና ፀናት ማለት ነው። ተደርስ የነገሩን ነገርን ታጣረች ያን እየነገረች ነበር። እንግዲህ ጓደኛው ለፍቅር ስቲ መከራ ማሳለፍ አለብሽ፣ መጋፈጥ አለብሽ እያለቻት ነበር ማለት ነው። እንግዲህ አሁን ላይ ጽናትን ሸምጥጦ ከረው ወደ ቤት ይተገልብጣለም። ምንድን ሊያደርጋት እንደሆነ ብቻ የሆነ ተንኮል አስቧት፣ በሰላም እንደሚወዳት አቅርቧታል። እንዲሁም እንግዲህ ወደ ውጭ መሳሌ ይጋብዛት ደስ ደስ እያላወጣለች ማለት ነው። ያንንም ደግሞ ጽናት ምንድን ነው እያደረገ ያለው ስትለው፣ ጽናትን በጣም ያልሆነ ቃላት እየተናገረ ልቧን ሰበራት ማለት ነው። ሁለተኛ ሰራተኛ እንዴት ትመጫለሽ? ወይም ደግሞ ስራሽ ገብተሻ እዛው ሰራተኛንተሽ ይሄን የቤቲ ፍቅር ለመበጥበጥ አተነሽ የራፊ በቃ ራቂ እያለ በጣም ልቧን ሰብሯታል። ምን እንደሰው እንደሰውቻ አላቅም። ከባድ ነው። እሷም ደግሞ እንግዲህ ወደ ውስጥ ሲወጡ ተከታትላ እየተከታተለች ኬራ እያለች ነበር ፀናት ማለት ነው። ታጠገቢ ራቂ በቃ በቃሽ እያለ እሱም መጥፎ ቃላት እየተናገራት ነው። ከዚያ በኋላ እንግዲህ ቤቲን በቃ ተራሳችን ላይ ውረጅ እያለች አስቀይመዋት እንግዲህ አብሮ መንገዳቸውን ቀጠሉ ማለት ነው። ጽናትን ልቧ ተሰበረ። ያን ጊዜ ግን እናሆም ደረሰ ማለት ነው። እናሆም ደርሶ እንግዲህ ምን እንደሆነች እየጠየቃት ነበር። ከዚያ በኋላ እንግዲህ ጽናት እውነት ኬራሁን ጽናት እንደ ልብ ለመስበር ከሆነ በጣም ተሳስቷል ማለት ነው። አላቅም ብቻ፣ ግን ቤት ቤቴን ግን የቀረባት የሆነ ተንኮል አስቦ ነው እንጂ በሰላሙ አይደለም ማለት በደቂቃ ነው የሆነ ሊንከባከባት የቻለው በቃ በደቂቃዎች ነው እንደዛ ያደረገ፣ የተንኮላ ያስባት መስሎኛል እንጂ በሰላም አይደለም። ድንገት ተነስቶ እንደዚህ እንክብካቤ ያደረገላት ለቤቲ ማለት ነው። ናሆም እንግዲህ ፀናትን እንደዛ ስትለው ቀለበት አረግልሻለሁ በቃ አታምንም ምንም ምች እያለ እያላት ነበር። ያን ጊዜ በጣም ልቧ ተሰበረ ማለት ነው። ናሆም እየነገረችው ነበር፣ ቀለበት ያደርግላት ነው ለ ለቤት እያለ ታላበድም ይሄን አደርግም እያላት ነበር። እና አሁን ማለት ነው ብቻ ከባድ ነው። ቤት ያልተፈታቻትም ፀናትም ማለት ነው። ግን መጋፈጥ አለባት እንደምንም፣ በቃ በሁሉም ነገር መጋፈጥ አለባት ፀናት ማለት ነው። ግን ደግሞ እንደዚህ የቀረባት ከራ አሁን ለሆነ ነገር ሊያጠቃት መስበኛ እንጂ ወዶ አይደለም ማለት ነው። የሆነ ነገር አስቦ ነው ይመስለኛል። ብቻ እንግዲህ የተጠድሉ የጽናት ነው። ድል ለጽናት እንላለን። ውድ ሰዎች ሰብስክራይብ ላይክ ሸር እያደረጋችሁ ቀጥታውን እንጠብቃለን። ጽናትን የምትወዱ ሰብስክራይብ ላይክ ሸር እያደረጋችሁ